የሀገራት የልብ ሞተር፣ የምጣኔ ሀብት የኋላ ጥንት፣ ሌላም ብዙ ብዙ ነገር ይባላል። እሱ ብዙ ነገሮችን ፈጥሯል። አብዮት አስነስቷል። በርካቶችን ከስልጣን መንበራቸው አስነስቷል። ከዛንም ባለፈ ምድር በሞላ በቅራኔ እንድትሞላ ካደረጉ ሀብቶች መካከል ዋነኛው ሆኖ ይጠቀሳል። ነዳጅ በየጊዜው እየጨመረና እየተባባሰ የመጣው የነዳጅ ዋጋ ጭማሪ ንዝረቱ አሁንም ኢትዮጵያን እየመታት ነው። ከአም ላይ ሁለቱ የምጣኔ ሀብት ሪፎርም በኋላ በተለይም ደግሞ በነዳጅ ላይ የሚደረገው ድጎማ ቀስ በቀስ መነሳቱ ተከትሎ ነገሮች ውስብስብ እያሉ ይመስላሉ። የንግድና ቀጠናዊ ትስስር ሚኒስቴር ከሰሞኑ ባወጣው መረጃ ደግሞ ነዳጅ ላይ ጭማሪ መደረጉን አስቧል። አንድ መቶ አስራ አንድ ብር በሊትርም ጭማሪ እንዲደረግ አድርጓል። በኢትዮጵያ ውስጥ በተለይም በከተማ አካባቢዎች አብዛኛውን ማህበረሰብ የታክሲና የባስ ትራንስፖርት ተጠቃሚ በሆነበት፣ ሸቀጦች ከውጭ አገራት ወደ ኢትዮጵያ ሲገቡ ነዳጅን ተንተርሰው እንደመሆኑና ሌላም ሌላም ብዙ ምክንያቶችን ማቅረብ በሚቻልበት በዚህ ሁኔታ፣ በእርግጥም ነዳጅ ላይ የሚደረገው ጭማሪ አሳሳቢ የሆነ ተሰጥቷል። የነዳጅ ዋጋ ጭማሪ በትራንስፖርት አገልግሎት ሰጪዎች አልያም ተጠቃሚዎች ላይ ብቻ ጉዳቱም ያበቃ አይደለም። በአጠቃላይ የኢኮኖሚውና የንግዱ ዘርፍንም እንደሚያናጋ የምጣኔ ሀብት ባለሙያዎች ይገልጻሉ። ጭማሪውን ተከትሎ በርካታ ሸቀጦችና መገልገያዎች ጤፍን ጨምሮ የዋጋ ጭማሪ ሊያደርጉ ይችላሉ በሚልም ማህበረሰቡ ከወዲሁ ስጋት ውስጥ ወድቋል። ይሆነው ደግሞ እንኳን በየጊዜው እየጨመረ መሆኑ ታውቆ፣ ነዳጅ ጨምሯል፣ እቃ መግባት አልተቻለም እየተባለ በሰበብ በአስባቡ ለሚደብቅ ነጋዴም ሆነ የዋጋ ለውጥ ለማድረግ አሰፍስፎ ለሚጠብቅ መጫወቻ ሊያደርገን ይችላል የሚለው ደግሞ የብዙዎች ስጋት መሆኑ ነው። የሪፎርም አንድ አካል ነው የተባለው ይህ የዋጋ ጭ ጊዜና አቅምን ያገናዘበ ነው ወይ የሚለው ጥያቄም አብሮ የሚነሳ ሆኗል። ከዚህ በፊት የነበረው የነዳጅ ዋጋ ጭማሪ ነው ተከትሎ የትራንስፖርት ታሪፍ ላይ ጭማሪ መደረጉም የሚታወስ ሲሆን በመሆኑም አሁንም ተመሳሳይ የታሪፍ ጭማሪ ኖር ይሆን የሚለውና በምን እቃዎች ላይ የዋጋ ጭማሪ ይደረጋል የሚለውም የሁሉም ሰው ጥያቄ ሆኗል። በርካታ የመንግስት ሰራተኞች እንዲሁም መምህራን ያልተቀረፈን የደሞዝ ጭማሪ ጥያቄ ባልተመለሰበት በዚህ ወቅት ይህን መሰል ውሳኔ ከድጡ ወደ ማጡ የሚከት አዝማሚያም እንዳለው ይገመታል። ይህም ሲባል በርካታ ምግብ ነክ የሆኑ ከተለያዩ ክልሎች ብሎም ጎረቤት አገራት በተለይም ደግሞ ከጅቡቲ ወደብ ወደ ከተማ የሚገቡና ለአገልግሎት የሚውሉ በመሆናቸው ነዳጅ መጨመሩን ተከትሎ የገበያ ሁኔታው ላያረጋገው ይችላል የሚል ሌላኛው ስጋት ነው። አንድ ደሞዝተኛ ከሚኖርበት ወደሚሰራበት መስሪያ ቤት ለሜ የሚፈጅበት የትራንስፖርት ወጪና የሚያገኘው ገቢ ተመጣጣኝ የመሆኑ ጉዳይም ጥያቄ ውስጥ የሚገባ ነው። በተለይም ደግሞ እንደ አዲስ አበባ ባሉና በከተማዋ ዳርቻ የሚኖሩ ኑሯቸውን በዛ በጥግ አድርገው ስራቸውን ደግሞ በመሀል ከተማ ለሚያከናውኑ ዜጎች ነገሩ ከባድ ይመስላል። አሁን ላይ ባስም ሆነ ታክሲ ለመጠቀም የዋጋ ልዩነቱ እዚህ ግባ የሚባል አለመሆኑ ደግሞ ብዙዎችን በስጋት ውስጥ የከተተ ሆኗል። ይህን መሰሉ ለውጥ እንኳን አገልግሎት ለሚሰጠው ይቅርና የግል ተሽከርካሪ ባለ ንብረቶችም ከቦታ ቦታ ለመ መንቀሳቀስ ከባድ እንደሚያደርግባቸው ደጋግመው ሲናገሩ ይደመጣል። በተመሳሳይ የሶስተኛ ወገን መድን ወይም የኢንሹራንስ ዋጋም እስከ አምስት መቶ ፐርሰንት መጨመሩን ተከትሎ በአሽከርካሪዎች በኩል ከፍተኛ ቅራኔን አስነስቶ እንደነበረም የሚታወስ ጉዳይ ነው። አዲስ በተሻሻለውም የሶስተኛ ወገን የኃላፊነት መመሪያ መሰረት ለግጭትና ለመሰል አደጋ የአስቸኳይ ሕክምና አገልግሎት ቀደም ሲል ተፈጻሚ የነበረው ሁለት ሺህ ብር ወደ አስራ አምስት ሺህ ብር እንዲያድግ መደረጉን ያነሱ የሚኒባስና የታክሲ አሽከርካሪዎች ይህም አግባብነት የሌለውና ነባራዊውን የኑሮ ሁኔታ ከግምት ያስገባ አይደለም ማለታቸው ይታወሳል። አሁን ላይ የዜነዳሽ ጭማሪ ነገሮችን ወዴት ይወስዳል የሚለውም የብዙዎች ጥያቄ እንደሆነ ቀጥሏል። በመሰረቱ ድጎማ ሲጀመር ወይም የነዳጅ ድጎማ ሲደረግ በፖሊሲ ተደግፎ አያቅም። ነዳጅ እንዲሁ በቁጥጥር ስርዓት በዋጋ ማረጋጊያ ሰነድ የሚመራ እንጂ በፖሊሲ የተደገፈ ስርዓትም ኖሮት አያቅም የሚለው ዋነኛ የመንግስት መከራከሪያ ሆኖ የዘለቀ ጉዳይ ነው። በዚህ አሰራር ግን አሁንም የሚማረሩ ብዙዎች ናቸው። በተለይም ደግሞ ከመንግስት ካዝና ቢሊየን ብሮች እየወጡ ነዳጅ በቀጥታ መደጎም ነው የተያዘው። እስከ ቅርብ ጊዜ ድረስ የነዳጅ ዋጋ ድጎማው በየወሩ እየተስተካከለ ዋጋው ከዓለም ዋጋ ከፍና ዝቅ እያለ እየተነጻጸረ እንዲስተካከል ይደረግ ነበር። ይሁንና ከ2009 ጀምሮ የነዳጅ ዋጋ የተከለሰው ለአምስት ጊዜ ብቻ ነው የሚለው የመንግስት ማስተባበያ ደግሞ ጎላ ብሎ መደመጡ ብዙዎችን ያስቆጣል። በዚህም የተነሳ ሀገሪቱ ከነዳጅ ጋር በተያዘ በቀጣይ አካሄዷን ማስተካከል ትፈልጋለች የሚለው አሁን ላይ በተግባር እየዋለ ይመስላል። ሀብታምና ደሃን ቤንትሌንና ሃይገርን ሊሞዚንና መርሴዴስንና ቅጥቅጣይ ሲዙን በኩል መደጎም አይቻልም የሚለው የመንግስት ፖሊሲ አሁን ላይ ግን በእርግጥም ጫናው እየበዛ ያለው የህዝብ ትራንስፖርት የሚሰጡት ላይ እንደሆነ ግልጽ ነው። በአንድ ወቅት የምጣኔ ሀብት ባለሙያው አቶ ዋ ሲሆን መንግስት የኤምባሲ መኪናንም የከተማ አውቶብስንም በአንድ ሲደጉም ነው የኖረው የሚል አስተያየት መስጠታቸው ይታወሳል። የእስከዛሬው የነዳጅ ድጎማ ከመሰረታዊ ድጎማ ወይም የሰብሲዳይዜሽን ጽንሰ ሀሳብ ጋር የሚጻረር እንደነበረ የሚያነሱት የምጣኔ ሀብተ ባለሙያው ድጎማው በባህሪው የአጭር ጊዜ መፍትሄ ነው። የአጭር ጊዜ መፍትሄ መሆን ብቻ ሳይሆን ማሳካት የፈለገውን ግብ በውብ በውል ተለይቶ መቀመጥ አለበት። መቀመጥ ብቻም ሳይሆን ዓላማውን አሳክቷል ወይ ተብሎም መፈተሽ አለበት የሚለው ደግሞ ዋነኛ መከራከሪያ ነው። በዚህ በአቶ ዋሲውን በላይ ሀሳብ የማይስማሙት ሌላኛው የምጣኔ ሀብተ ባለሙያ አቶ ክቡር ገና ለአዲስ ማለዳ እንደገለጹት ነቦ ነገሮች በዚህም ይቀጥሉ ከሆነ ህዝብ የመራብ ዕድሉ ከፍተኛ ይሆናል። የሚራብ ህዝብ ደግሞ ነገሮችን ታግሶ ይቀጥላል ማለት አይቻልም። በመሆኑ ከኤምኤፍና ከወርልድ ባንክ ጋር የገባንበት ጤናማ ያልሆነ የጋብቻ ስርዓትን ቆም ብሎ ማሰብ ያስፈልጋል ይላሉ ይህ ባልሆነበት ሁኔታ ላይ ከጎረቤት ሀገራት በተለይም ደግሞ ከኤምኤፍና ወርልድ ባንክ ጋር ከዚህ በፊት ስምምነት ውስጥ የገቡ ሰዎች በነዳጅ ምርት ላይ ያደረጉትን ማስተካከያ ተከትሎ ከህዝብ የጠበቃቸውን ማየት በቂ ነው ይላሉ ይህ ግን አሁንም ድረስ መንግስት ሊቀበለውና ሊወደው አይቶም ሊያስተካክለው ሚፈልግ እንዳልሆነ እየወሰዳቸው ካሉ እርምጃዎች መገመት ይቻላል የሚሉት አቶ ክቡር ነካ አሁን ላይ በተለይም የህዝብ ትራንስፖርትን የሚጠቀሙ አካላት ወይም ደግሞ አብዛኛው ወይም ሰማኒያ በመቶ የሆነው የማህበረሰብ አካል በእነዚህ የህዝብ ትራንስፖርቶች እንደመሄዱ መጠን ነገሮችን በምን አይነት መንገድ መንግስት ሊያስኬድ አስቧል የሚለው ብዙ ጥያቄ የሚያስነሳ ጉዳይ ነው ይላሉ። ያም ሆነ ይህ ግን አሁንም ነዳጅ ቀጥሏል፣ ጨምሯል። ሁኔታዎች በምን አይነት አግባብ የሄዱ ይሆን? ጊዜ ሁሉንም ያሳየናል። ይህ አዲስ ማለዳ ነው።